ፍርድ ቤት የወሰነበትን የዕድሜ ልክ ቅጣት ተከትሎም በ2004 ዓ ም በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኮንታ ዞን አመያ ማረሚያ ተቋም የገባው ዳዊት ጮፈሬም በማረሚያ ቤቱ ያገኘውን የሥልጠና ዕድል ተጠቅሞ አሁን ላይ የእንጨት ሥራ ባለሙያ ሆኗል። ሐዋሳ ድረስ በመጓዝ ሥልጠና መውሰዱን የሚናገረው ታራሚው በርካታ ጠቀሜታን እያገኘ መሆኑን ገልጸዋል። እንግዲህ ጥቅሙ እግዚአብሔር ይመስገን፣ የሠራ ሰው ይጠቀማል። ማረሚያ ቤት መታሰር ብቻ ሳይሆን የስራ ክህሎትንም የራሱ ለውጡም የባህሪውንም የመታረምን የሚገልጽበት ሁኔታዎች ጭምር ነው። ስራው ስራው ብር ብቻ ማግኘት አይደለም። ለዛሬ ሳይሆን ለነገር ለቀጣይ ሕይወቱ አስፈላጊ እውቀትን ተጨማሪነት አግኝቼ ለቤተሰቡም ለመጠቀምበት እድል አለ። አሁኑ ሰዓት እንደ ታራሚ ዳዊት ሁሉ በማረሚያ ቤቱ ባገኟቸው የተለያዩ ስልጠናዎች ተጠቃሚ መሆን መቻላቸውን የሚናገሩት ሌሎች ታራሚዎችም ዘላቂ ክህሎትን እያገኙ ስለመሆናቸው ገልጸዋል። 2013 ነው የገባሁት ሰባተኛ ወር ላይ እዚህ ከገባሁት ጀምሮ እንግዲህ ይህን ስራ እዚህ ነው የለመርኩት። በተቆሙ ቁጥጥር ስር እየኖርኩ ነው የለመርኩ ማለት ነው። ይህን ስራ ከጀመርኩ ጀምሮ በእጄ እያደርኩ ነው። በቃ በእጄ እያደርኩ ቤተሰብም ምናምን አልፈልግም። በቃ በዚህ ሙያዬ ይህ መሶብ በወርቅ እሰራለሁ ዳቦ መሶብ በየአይነት ነው የሚሰራ። እየሰራሁ በቃ ራሴ የተስተዳደርኩኝ ነው። በማረሚያ በኩል እንግዲህ ሰው ስርዓት ብቻ ሳይሆን ብዙ ነገሮችም አሉ። ስለዚህ በትምህርት በኩል ቀለም ትምህርት ተምረው ያልጨረሱ ሰዎች ቀጥታ እዚህ መጥቶ ገብቶ እየተማሩና የተጠቀሙ ይገኛሉ። ሁለተኛ ላይ ደግሞ ቴክኒካ ሙያ ያላቸው ሰዎች መቶ በየቀኑ ቅዳሜና እሁድ ስልጠና ሰጥቶ በየቀኑ አሁን ሁሉም ታራሚ አይቀመጥም። በቃ በስራ ላይ ነው ያለው። አንድ በኩል ለመንግስት ይደግፋል፣ ሁለተኛ በኩል ለራሱ ጥቅም ጭምር እውቀትንም እየፈለገ ነው የሚገኘው። ስለዚህ ብዙ ነገሮች እየተማረ ነው የምንገኘው። ጥሩ ተስፋ እንዳለ ነው። ይሄ በጣም አስተማሪ ነው። የኮንታ ዞን አመያ ማረሚያ ተቋም ታራሚዎችን ከማረምና ከማነጽ ባለፈም ብቁና አምራች ዜጋ እንዲሆኑ የኮንታ ዞን በሚያደርገው ድጋፍ ከአንደኛ እስከ ስምንተኛ ክፍል ከሚሰጠው የቀለም ትምህርት ባለፈም ታራሚዎች በሚያገኙት የተለያዩ የክህሎት ስልጠናዎች ከፍተኛ ለውጥ እየመጣ ስለመሆኑ አሳውቋል። አሁን ለአብነት ያክል ከዚህ ተቋም ተፈትቶ የሚወጡ ሰዎች በበግ እርባታ ላይ ተሰማርቶ ሰርቶ አንድ ሰው በነፍስ ወከፍ 50ና 60 ሺህ ብር ይዞ የሚወጣበት ሁኔታ ነው ያለው። በተቋም ደረጃ አሁንም በውድ ወርክ ስራ ላይ ቅድም ባየነው ልክ በርካታ ሰዎች ተደራጅቶ ሰርቶ እዚህ ሆኖ ልጆቻቸውን የሚያስተምሩ የህግ ታራሚዎች አሉ። እዚህ ሆኖ ቤተሰብን የሚያስተዳድሩ የህግ ታራሚዎች አሉ። በዚህም ልክ ራሱን በኢኮኖሚ አሳድጎ በአስተያሰብ በአመለካከት አሳድጎ እንዲወጣ የሚደረግበት ሁኔታ ነው። ይሄ ደግሞ በየማህበሩ በየዘርፉ ተሰማርቶ የሚሰራ ሰው ጥቅሙ ለታራሚው ለግሉ ነው እንጂ ከዚህ ላይ እንደ ተቋም የምንጠቀመው ነገር የለም እንደ መንግስት ከነሱ የሚወሰድ ቀረጥም የለም። ታራሚ በራሱ ተሰርቶ በራሱ ተጠቅሞ ኢኮኖሚን ጭምር አሳድጎ እንዲወጣ የሚደረግ ስራ ነው እንደ ተቋም እየተሰራ ያለው። በማረሚያ ቤቱ እየተሰጡ የሚገኙ እነዚህ ስልጠናዎች ታራሚዎች ነጋቸውን በእጃቸው ሰርተው እንደሚለውጡ ተስፋና ብርታት የሰጡ ሆነዋል። ራስን በጣም ያሻሸልኩበት ልጆች ሁለት ልጆችን ጥዬ የመጣበት ባለው ልክ እያስተማርኩ ከዚህ ነው ቤተሰብ። አሁን የሚያገዘ ቤተሰብ የለኝም፣ ግን ከዚህ ስራ ባገኘው ውጤት እነሱን ያሳደኩ እነሱን ያስተማርኩ ያለበት ሁኔታ አለኝ። ለዛ ደረጃ አሁን ወደ ድገት ደረጃም የበቃው ነው እግዚአብሔር ይመስገን ከዚህ አሁን ቢወጣ ቀጣይ ለህብረሰብ ጋር እግዚአብሔር እንኳን እድል ቻንስ ቢሰጥ ወጥቼ ከነሱ ጋር ለመኖር በጣም ሰፊ እውቀት ነው ያገኙ። ከዚህ ራስ ብቻ አይደለም አሁን ለአካባቢ ያለ ልጆችንም እጄ ለማስተማር ዝግጁ ነው። እኔ ከዚህ ከወጣሁኝ ለቤተሰቤም ራሱ ስለ ምግባሬን ሁሉ በጥሩ ሁኔታ ከዚህ ይዤ ወጥቼ ቤተሰቤ ማስተዳደር ከቤተሰቤ ጋር ተስማምቶ መኖር